ምን ልስጥሽ? አለሁ ላናገር እፈልጌ ነበር። ይቻላል፣ ምንድን ነበር? ባለሱቁ አንተ ነህ አይደል? አሁን እኔም ባለሱቁ። ደግሞ ምንድን ነው እራስሽን ደብቀሽ? አዎ። አይ፣ ዝም ብዬ ነው፣ ዝም ብዬ ማለት። እንደዚህ አይነት አለባበስ ለአንቺስ ቢሆን ጥሩ ስሜት ይሰጥሻል? የመጣሁበትን ልንገር ወይስ በጥያቄ እያናዘዝከኝ እዚው ልደር? እሺ፣ ምንድን ነው የፈለግሽው? እርግጠኛ ነህ ግን አንተ ነህ ባለሱቁ? ንግድ ፈቃዴን አውጥቼ ላሳይሽ? እን አዎ፣ ባለሱቁ። እኔ ምንድን ነው የፈለግሽው? ለሁለት ተከታታይ ቀናት እኮ መተን አጣንክ ክፍለ ሀገር ሰው ሞቶ ሂጄ ነበር። አዎ ደውለንልህ ነበር። አንተም ምን እንደዛ ነው ያልከኝ። ይቅርታ በጣም አንቺን ግን አላወቅሽ ማለት። የሆነ ልጅ እዚህ ሱቅ መጥቶ ቦርሳ አስቀምጦ ነበር። መቼ? ዛሬ። አይ ዛሬ ሳይሆን ከሁለት ከሶስት ቀን በፊት። ምን አይነት ቦርሳ? አዎ የሴት ቦርሳ። እሱን የሚያስቀምጠው ልጅ ዛሬ ጠዋት መተሰደ። በቃ በቃ በቃ። አሁን እጅና እግረን ተፈር አርጋ ጸበል ይዤ መሄድ አለብኝ። እንደ በቂ ልጅ ይቶኝ። እኔ ራሴ በጣም ደብሮኛል። ቆይ ግን የምን ቦርሳ ነው? ምን አገባ? መስረቅ ጀመርክ እንዴ? በአካ አልሰረቁ። ታዲያ የምን ቦርሳ ነው? በቃ እስኪ ዝም ብለህ እረፍ። አተወረዛይድ በቃ ጆሮ እረፍ እያለ ምኑናል። ይህንን ቦርሳ ማየት አችል እንዴ? ምን ችግር አለው? ይሄኔ እኮ ሶፍትና ሞዴስ ነው የሚኖርበት። ሌላ ነገር ምንም አይኖርበት። ይሄ ቦርሳ ማስታወሻ። የምን ማስታወሻ? ቦርሳው የእርግብ ነው። አ የስርቆሱ ስጥ ጭራሽ፣ ብለህ ብለህ ብለህ ከምትወዳት ሴት መስረቅ ጀመርክ። በአካል ሰረኳትም። መጣሽ በሰላም ነው። ምኑ ቤቱ እንደዚህ የተመሰቃቀለው ዝም ብሎ ነው። ዝም ብሎ ነው ማለት ሁ አይትገብታሷ ነ እየፈለግኩ እና አይጧ አንሶላ ልብስ ውስጥ ምናምን ትገባለች ማለት ማለት። እስኪ ልብሶቹን እስኪ ተመልከች። አናዳኝ ስለነበርነው የቀረኝ ምንም ነገር የለም። አንቺ ደግሞ ላይጣ አሁን እንደዚህ መናደድ ምን የሚሉት ነው? ምን ላልኩሽ ነው? ቆይ አንቺ ግን የት ሄደሽ? እዚህ አካባቢ ነበርኩ። ምን እያደረግሽ? ቤት መቀመጡ ሲሰለችኝ ትንሽ ሰፈር ውስጥ ወክል አድርግ ይወጥች እኮ በዚህ ፀሐይ አስባለሁ። ስለማ ስለባዩሽ አዎ፣ ከአንቺ የምትደብቁ ምንም ነገር እንደሌለ አውቃለሁ። ምን ነግራ ነው? ከዚህ ሁሉ ጀርባ እሷ እጅ እንዳለና ማዬ እንደዛ እንዳደረገቻት ማዬ ነግራሻለች አይደል? ወይኔ ማዬ፣ ለምን ላንተ መናገር አስፈለጋት? ዋናው ነገር እሱ አይደለም እና፣ ዋናው ምንድን ነው? ባዩሽን ለፖሊስ ነግሬ ላስይዛት ነው። ማለት ሁሉም ነገር ለፖሊሶች እናገርና አስይዛት አለኝ። እሱን ማድረግ ለማየ ከባድ ሆነ ይመስላል። እሱን አላውቅም፣ ግን ደግሞ ይህን ነገር እያወቅኩኝ ዝም ማለት አልፈልግም። ምናሴ፣ እንደሱ ካደረግክ ማየ በጣም ታዝነባሃለች። ምን ምናሴ ሀንቸውን ሄዶ ሀና፣ ማዬ ሁሉንም ነገር ነግረሻለች፣ ሸለጅ ብዬ አስባለሁ ለምን አክስታችን ይህንን አድርጋ ዝም አልላትም። ላሳስራት እፈልጋለሁ ይላታል። ሀናም ምናሴ በጭራሽ የማይሆን ነገር ነው። ይህንን ማድረግ ለማየ አቅቷት ይመስልሃል? ትለዋለች። ይህንን ካደረግ በፍጹም የማየ መቼም ይቀራትልህም በጣም ታዝንልሃለች ታዝንብሃለች። ትለዋለች። ምናሴም ትቆይሽ፣ ታዲያ ምን እናድርግ? ዲ በጣም እኮ ነው መጥፎ ስራ ነው ያሰራችው፣ ሲላት በፍጹም እማዬ ይሄንን እንድታደርግ አትፈልግም እንጂ እኔ ማስቢው ነበረ ትላለች። ወርቁ በስከ መጨረሻ ካህና እጅ ገብቷል። ነገር ግን ቦርሳ ውስጥ ምን እንዳለ ተምችር ራሱ ከፍቶ አላየምም ማወቅም አይችልም። ምክንያቱም ከፍቶ አላየውም፣ ወርቅ እንዳለ ምንም የሚያውቀው ነገር የለም። እርግብ የባለ ሱቁ ልጅ ጋር ሄዳ ያው እንደምታውቁት ከተምቹ ጋር ሁሉንም ነገር ስለነገራት ሙሉ ለሙሉ ባይባልም ከአሜሪካ እንዳልመጣ ጎዳና ተዳዳሪ እንደነበረ ሁሉንም ሲነግራት እንዴት ብላ በጣም ተናዳ ላይ አልፈልግም፣ ሂድልኝ ከአጠገቤ ብላ ትጣልተዋለች። ነገር ግን ቦርሳውን አልተቀበለችም ነበር። የባለሱቁም ልጅ ሄዳ ሽፍንፍን ብላ ትጠይቀዋለች። ከዛም ምንድን ነው ምን ሆነሽ ነው? እሁት ምናምን ይላታል። ባለ ሱቁና ህንተ ትለዋለች። አዎ ነኝ እርግጠኛ ነች ትለው። እንዴ የንግድ ፍቃድ ላሳይሽ ምንድን ነው እንዴ ተሸፋፍነሽ ላንቺ ሲሆን ምቾት ይሰጥሻል እንዴ ሲላት፣ አሁን በጥያቄ ታፋጣኛለሁ ወይስ የመጣሁበትን ቁም ነገር ልንገርህ? ትለዋለች። እሺ ንገሪኝ፣ ምን ፈልገሽ ነው ሲላት፣ የሆነ ልጅ ቦርሳ አስቀምጦ ነበረ ትለዋለች። መቼ? ከሶስት ቀን ምናምን በፊት እሱንማ መትወስዶታል እኮ ሲላት፣ በጣም ትናደዳለች። ወይኔ ዘሬ ሆ አንተም ትጫወትብኝ፣ አንተም ትቀልድብኝ፣ እንደዚህ ብላ በጣም ትናደዳለች። ከዛም ተምቹ ይሄን ነገር ሁሉ ምንም የሚያውቀው ነገር የለም ውርሰውን ጀስት እሷን ለማስታወስ ብቻ ብሎ የያዘው ነገር ነው ማለት ነው። ወይዘሮ ሜላት በባዩሽ እንደዛ ማድረግ ብትናደድም ነገር ግን ልታሳስራት ፈቃደኛ አልነበረችም። በስከ መጨረሻ ግን እነ ተምቹ ተምቹና አሲር ተነጋግረው ተባብረው እንድትያስ አድርገው ጠቁመባታል ማለት ነው። የእርግብ ጓደኛ አሳልፋ ልትሰጣት ለባዩሽ ሀምሳ ሺህ ብር ጠይቃ ነበረ። ያን ሀምሳ ሺህ ብርም ባዩሽ ከሜላት ተቀብላ ልትሰጥ ከሜላት ወስዳለች። ሜላት ሀምሳ ሺህ ብሩን ስትሰጣት አስጠንቅቃ ነበረ የሰጠቻት። በዚህ ነገር እሸውድሻለሁ ብትይ አሁን እሸውድሻለሁ ብትይ አንድ አንድም ነገር አብሳ አላስቀር ለመስፍኔ ነው የምነግረው መስፍኔም ም እንደሚያርግሽ ታውቂያለሽ ትላታለች። ከዛም እሺ፣ ምንም ችግር የለውም እኔን መኝኝ ወርቅሽን እስክታገኚ ድረስ ያለሽ አማራጭ ይህ ብቻ ነው ትላታለች። ወርቁንም ከእርግብ ወስዳ ለራሷ ልታደርግ ነበረ አላማዋ። ነገር ግን አልተሳካላትም። ያን አምሳ ሺ ብር ይዛ ሄዳ ጓደኛዋን በሽጉጥ አስፈራርታ አምሳ ሺ ብሩንም ለራሷ አድርጋ እርግብንም አግኝታ ወርቁን መውሰድ ነበረ የፈለገችው። ነገር ግን ተምቹና አሲር ቀድመው ለፖሊስ አመልክተው ስለነበረ ወርቁንም ይዛ ወርቁንም ሳታገኝ ምንንም ሳታገኝ ሽጉጥ የእርግብ ጓደኛ ላይ እንደደቀነች የእርግብ ጓደኛ ላይ ሽጉጥ እንደደገነች ፖሊሶች መጥተው አስረዋታል ማለት ነው። እንግዲህ አብረን የምናየው ይሆናል፣ ባዩሽ ምን እንደምታደርግ ሜላት ምን እንደምትል አብረን የምናየው ይሆናል። ምክንያቱም ሜላት ይህንን አትፈልግም ነበረ እንግዲህ ሀናም እንደማትቀየም እናም ማሲርን ተስፋ እናደርጋለን ማለት ነው። ምናሴ እና ሀና ግን አልተስማሙም ነበረ ማለት መጨረሻ አልተስማሙም። ምክንያቱም እንዴት ታምኛታለሽ የሚያክል ብር መስጠት ስትራታ አይ ልጆቼ ሳስበው ባዩሽ አሁን ልገናት ያን ወርቅ ሁሉ እሷ ብትይዝ ለአምሳ ሺህ ብር ለአምሳ ሺህ ያ ወርቅ ሁሉ እያለ አምሳ ሺህ ብር እንደዚያ አትሆንም ነበረ። ስለዚህ አሁን ባዩሽ እውነቷን ነው ስትል ታስረዳቸዋለች። እሽማዬ አንቺ ያምነሽበትን ነገር እንግዲህ ማድረግ ትችያለሽ አንቺ ካልሽ ይሁን ምን ይደረጋል ብለው አምሳ ሺህ ብሩን አውጥታ ትሰጣታለች ለባዩሽ። እነሱም ባንክ ቤት ሂደው እሱን ከተረከበች በኋላ ተምችና ሲር እየተከታተሏት ነበረ ባዩሽን ይህን አምሳ ሺህ ብር እንደያዘች የእርግብን ጓደኛ ልታገኝ ሄዳ ገንዘብ ውስጥ የሰጠናት፣ እሷ ግን ሽጉጥ ነው የምዘዘችባት። እሷ በአንድ ድንጋይ ሁለት ወፍ ብላ ነበረ። አምሳ ሺ ብርም ተቀበልኩ፣ ወርቁን እቀበላለሁ፣ እርግብን አስወግዳታለሁ፣ እቺን አስወግዳታለሁ ብላ ነበረ። ነገር ግን አልተሳካላትም፣ ወደ እስር ቤት ገብታለች። ቀጣዩን አብረን የምናየው ይሆናል። እስከዛው ግን ላይክ እና ሼር ሰብስክራይብ ያድርጉ እንደ ቤተሰብ